ዝና እባክህ፣ እባክህ፣ ያደራ ልጅ ይመልስልኝ። ዝና እባክህ፣ ምሳሌ ይመልስልኝ እባክህ። ቢንጎ፣ ቢንጎ፣ ቢንጎ ተለመነኝ እባክህ። ዝና ዝም በይ። ሁላችሁ ባሁላችሁ ማን አይደላችሁ። መጀመሪያ እኮ ነገር ያችሁ ነበር። የኔን ቃል እንደተራ ቃል ልቆጣችሁ። ምሳሌ መቀጣጫ ትሆናለች አንቺ እባክህን መድብን፣ እባክህን እባክህን ዝናንፍጠው ምሳሌን ይልቀቅል። በእናትህ መድብን እባክህ ተለመነኝ። ብሩክስ ምሳሌ እሱን ተይው። ገና ጥጋቡ አልበረደለትም። ሁላችሁንም ሊያስጻፍሳችሁን ይፈልግ። አንድ ሰው ሳይቀር ማለት ነው። ከኔ ጋር የሚሰሩ ሰዎች ቀላል ሰዎች እንዳይመስላችሁ። ምሳሌ ከመሞቷ በፊት ብትፈጭ ይሻላል። ምሳሌ በህይወት እንድተርፍ የምትፈልጊ ከሆነ ፍች እንዳትፈችው። ይሄ ሴጣን ከዚያ ይወጣ። ስለ ብሩክ ምንም ነገር ሳንሰማ ፍታው ነው የምትይ? በቃ መድብል፣ በቃ ጋሼን ምን እንዳደረጉት የት እንዳደረጉት አናውቅ። እሷ አንዴ ጠፍቷል ሁን። ምሳሌ፣ ሳሚኮ ገና ትንሽ ልጅ ናት። እባክሽን ከህይወታችን ውጣ ከዚህ ብለህ አታስጨንቀኝ። ለምን ነው በህይወታችን እየገባ የምትበጠብጠው? ለምን ነው ሳንደርስባችሁ የምትደርሱብን? በቃ የራሳችሁን ህይወት ኑሩ፣ እኛን ተውን። ሉላን ዱላን ከእጄ ፈልቅቀን ነው ሰርካተርስ ይሄንን ጉዳይ ቤተሰቦችን ጓደኞቼ የማያውቁም፣ ምክንያቱም ይሄ ለእኔ ሞት። ምሳሌ እንዳላችሁ አውቃለሁ። ብቻንቺ ምሳሌት እንዳለሽ ነገር እንጂ ምንም አደርግልሻለሁ፣ ምን ላደርግልሻለሁ?

በዚህኛው ዙር ዝና ያሸነፈ ይመስላል። መድብል ደግሞ ይሄን ሽንፈቱን አምኖ ሊቀበል አልቻለም። ካሌብ የሚባል ሰውዬ ምሳሌን እገላታለሁ ዝናን ልቀቆ ብሎ ቢያስፈራረም መድብል አሁን ላይ እያለ ያለው ይግደሏት እነሱ እሷን ከገደሏት እኔ ደግሞ እዚህ ዝናን እገላለሁ እያለ እነሱ የሚሉትን ነገር አሁንም ድረስ እንደማይቀበልና ዝናን የሚፈታው ብሩክ የት እንዳለ ከነገረው ብቻ እንደሆነ አሁንም እያደረገ ነው። እሱ ያው እዚህ ጋር ወንድሙን ያስቀደሙ ግን ደግሞ ሰዎቹ እዛ ጋር የዝና ሰዎች ምሳሌን አግቶ ወስዶ ያንን ነገር እንደማስፈራሪያ እያደረጉ ነው። ምሳሌ ይህ ሕፃን ነች። እሷን እንደዚህ እናደርጋለን፣ እሷን በመርዝ እንገላታለን ብለን ካስፈራራ ነው ዝናን ይለቃል ብሎን ያሰቡት። መድብል ደግሞ እዚህ ጋር የዋዛ ሰው አይደለም። ና ዝናም ሲያስፈራራው እዚህ ጋር ካሌብም ደውሎ ሲያስፈራራው የእነሱ ፍራቻ ምንም አልመሰለውም። ና እሱ አሁንም እያደረገ ያለው ዝናን እዚያ ጋር በዱላም እየደበደበው በቦክስም እያሰቃየው ብሩኬን ያለው ምሳሌን የየትን ያደረጋችሁት ቀጥ ብለህ ተናገር እያለ ነው። ያው መድብል እዚህ ጋር ያሰበው ዝና ከዚህ በኋላ ካመለጠው ምናልባት አላገኘውም ወንድሜ ለአንዴና ለመጨረሻ ጊዜ የት እንዳለና ምን እንደሆነ አጣለው የሚል ይመስላል። ለዛም ነው እዚጋ ዝናን አልለቅም እያለ ያለው ማለት ነው። ዝና ደግሞ እዚጋ ምንም ዱላው ድብደባው ቢጻናበትም ምሳሌ የት እንዳለችም፣ ብሩክን ደግሞ ምን እንዳደረጉትም ወይ ደግሞ የት እንዳስቀመጡትም ሊናገር አልፈለገም። እሱ አሁንም እዛ ላይ ቁጭ ብሎ እየፎከረ ያለው ከዚህ በኋላ ከወጣው ዋጋ ትከፍላላችሁ፣ እጥፍ አድርጋችሁ ነው የምትከፍሉት እያላቸው ነው። እናም ደግሞ አንዳንዴ በመሀልም ተስፋ የቆረጠ ይመስላል። እንደዚህ ከምትደበድበኝ፣ ከምታሰቃየኝ ግደልኝ ብሎ መድብልን እየጠየቀው ነው። ያ ማለት የመድብል ዱላ በጣም ጸንቶበታል ማለት ነው። ይሄ ነገር ግን በጣም ከባድ የሚሆነው ዝና በሆነ መንገድ ከዚህ ከወጣ ምናልባት ይሄ ነገር በጣም ከባድ የሚሆነው እንደውም ከመድብልም በላይ እዛ ጋ ለኤፍራታ ነገሮች ሁሉ ከባድ ነው የሚሆኑባት ማለት ነው። ኤፍራታ አሁን ላይ በጣም ፈርታለች። እዛ ጋ ዝና ከተለቀቀ አንደኛ ቀደም ብሎ ከሁሉም ነገር በፊት ለሷ እንደሚመጣላት አውቃለችና እዚጋ ማህሌትም ከእሷ ጋ መሆኑ መሆን እንደማትፈልግ እሷን ማገዝ እንደማ ስለማትፈልግ ምንም ነገር ቢሆን ራሱ ህይወቷን አደጋ ላይ ጥላ ከዝና ጋር ተቃራኒ ሆና ኤፍራታን እንደማትደግፍ ደጋግማ እየነገረቻት ነው። ኤፍራታያው እዚህ ጋር ምንም ነገር ማድረግ አችልም። ይሄ ሁሉ ነገር የሆኑ በእሷ ምክንያት ነው። እሷ ነች እዛ ጋር ዝናን አታላ ለመድብል አሳልፋ የሰጠችው። ዝና ደግሞ ከዛ ተለቆ ከወጣ በተለይ አሁን ምሳሌ ተይዛለች። ምሳሌ በእጃቸው ነች። እነሱ ዝናን ካልለቀቁ ምሳሌ አትለቀቅም የሚለውን ነገር ከሰማች በኋላ እዚህ ጋር እነመድብል ዝናን እንደሚለቁት እርግጠኛ ሆናለች። ለህፃኗ ብሎ እሱን ይለቃሉ ያኔ ደግሞ እሱ ቀጥታ ለኔ ነው የሚመጣው የሚለው ነገር በጣም አስፈርቷታል። አሁን ላይ ግራ ተጋብታለች፣ ምን እንደምታደረግ ማለት ነው። ያው ዝናም ከዛ ከወጣ ቀጥታ ለእሷ ነው የሚሄደው። በአንቺ ምክንያት ነው እንደዚህ የሆንኩት አንቺ ነሽ አንቺ ነሽ አሳልፈሽ ለሱ የሰጠሽኝ ብሎ ምናልባት ኤፍራታን የሚገባትን ቅጣት ከሰጣት በኋላ በቀጣይ ላይ ደግሞ ሞገስና መድብል ጋር ሊሄድ ይችላል ማለት ነው። አሁን ላይ ሞገስ ላይም መድብል ላይም እየፎከረ ያለው እንደሚገላቸው ነው። መቃብራቸውን ቆፍሩ ከዚህ ከወጣው ገላቸዋለሁ እያለ ነው ማለት ነው። እውነትም ዝና ከዚህ ከወጣ ምን እንደሚያደርግ አይታወቅም። በፊትም ክፉ ነበር፣ በፊትም በጣም ኃይለኛ ሰው ነበር። አሁን ደግሞ በዚህ ልክ ተሰቃይቶ በዚህ ልክ ዋጋ ከፍሎ ከዚህ ወጥቶ ደግሞ ለእነሱ ይቅርታ አደርግላቸዋለሁ ወይ ደግሞ እዛ ጋር ሞገስ እንዳለው ከህይወታችኑ ጣበቃ አንተም የራስህን ኑሮ ኑር፣ እኛም የራሳችን ኑሮ እንኖራለን እንዳለው ዝና ከዚህ ከወጣ በቃ ሞገስ ትክክል ነው ያለው። ከዚህ በኋላ እንደዚህ የነሳት አገባ ውስጥ መግባት አልፈልግም እነሱን ትቼ አርፌ የራሴ ኑሮ ልኑር አይልም ማለት ነው። በተለይ ደግሞ ከሞገስ ጋር የሉላን ነገር አልጨረሱም። ያው ሉላን ከእጁ ፈልቅቆ እንደወሰደና ይሄ ነገር ደግሞ ቤተሰቦቹ ጋር እህት ወንድሞቹ ጋርና ጓደኞቹ ጋር አልደረሰም። ይሄንን ነገር እነሱ ቢሰሙ ይሄ ለኔ ውርደት ነው፣ ስለዚህ አንተም ለዚህ ዋጋ ትከፍላለ ብሎ አሁንም ድረስ ሞገስና እሱ መሃል የሉላ ጉዳይ እንዳለና የመድብል ነገር ደግሞ ያው ከዛ በላይ ነው፣ ከሞገስ በላይ ነው። መድብል ከሞገስ በላይ ዋጋ እንደሚከፍል እያደረገ ነው። መድብል ደግሞ ያው አሁንም እያለ ያለው ብሩኬት እንዳለ ካልነገርከኝ ከዚህ በህይወት አትወጣም እያለ ነው ገዛ በዚህ ልክ ዝናን እያሰቃየው እንደዚህ እየደበደበው ያለው ማለት ነው። ዛሬ ግን ትንሽ በመሃል ለመምረጥ የሚቸገርበት ሁኔታ ተፈጥሮ ነበር። ያው ቅድስት መታ ምሳሌን እንዲለቃት ዝና እግሩ ላይ ወድቃ ስትለምን ነበር። ዝና ደሞ ያው ሕፃኗ እዚህ መሃል ምንም ጥፋት የለባትም። ስለዚህ እኔን ፍቺኝና ሕፃኗን እለቅልሻለሁ ቢላትም መድብል ደሞ እዚጋ እንዳትፈቺው እያላት ነው። ቅድስት ደሞ በመሃል ተቸግራ ነበር። እዚህ ጋር ተመልሳ መድብልን፣ ምሳሌስ ምንድነው የምናደርገው? እሱን ካልፈታንኮ ይገላታል ብትሎም መድብል ደሞ ጋ ብሩክ እንደሚለሱ ወንድሜን ወንድሜ የት እንዳለ ካልነገረኝ አለቆም እያለ ነው። በስተ መጨረሻ መድብል ለራሱ አሸንፎ ቅድስትን ከዛ እንድትወጣ አድርጓታል ማለት ነው። እዚህ ጋር የሚመስለው መድብል ከምሳሌ ይልቅ ወንድሙን ያስቀደመ ይመስላል። ወይ ደግሞ እዛ ጋር እነሱ እሷን እንደማይገሉት እዛ ጋር በተለይ ካሌብ ደውሎ ምግቧ ላይ መርዝ ጨምረን ሰዎቹ ለሷ እየወሰዱ ነው። አምስት ደቂቃ ሰጥቻለሁ። በአምስት ደቂቃ ውስጥ ዝናን ካለቀ ሕፃኗ ሟች ነች የሚለውን ነገር ምናልባት ይሄን መድብል ይሄን ነገር እንደ ውሸት ወይ ደግሞ እሱን እንደማስፈራሪያ አውቆ እየፈት የሚፈጠሩት ነገር ሊመስሎ ይችላል ማለት ነው ወይ ሰዎቹም እንደዛ አስቦ ሊሆን ይችላል። ሕፃናውን አንገላተም እንደዚህ ብለን ብናስፈራራው ምናልባት ዝናን ይለቃል ብሎ ያንን ነገር አስቦ ይሆናል ማለት ነው። መድብል ግን እዚህ ጋር ለማንም ሰው ወይ ፍንክች ሊል አልቻለም ማለት ነው። ማህሌት ደግሞ እዚህ ጋር ቅድስትን ያደረገቻት ቅድስት ያው መታረገውን ነገር ስታጣ ነው፣ እዛ ጋር ማህሌት ያለችበት ቦታ ሄዳ ምሳሌ የትን ያለችው ንገሪኝ እባክሽ ምሳሌ ልቀቅ የልኝ ስትላት፣ እዛ ጋር ማህሌት ብትራራላትና ቅድስትንሽ በቃ እለቅልሻለሁ ብትላትና ማህሌት በዛ ልክ ቅድስት በገመተቻት ልክ ለህፃኗ የምትራራ ቢሆን ራሱ እዚህ ጋር ምንም ነገር ማድረግ አይችልም። ምሳሌን የያዙት ከዝና በላይ ያሉ ሰዎች የዝና ሰዎች ስለሆኑ እሷ እዚህ ጋር ምንም ነገር ማድረግ አይችልም። ግን ደግሞ ይሄን አጋጣሚ ተጠቅማ ቅድስትን ያለቻት መድብልን፣ ግደይልኝ፣ እኔ ደግሞ ምሳሌ የት እንዳለች እነግርሻለሁ ብላታለች ማለት ነው። ያ ማለት እዚህ ጋር ከሁሉም ነገር በላይ ለማህሌትም ለዝና ሰዎችም መድብል ትልቅ ፈተና ሆኖባቸዋል። በአንደኝነት ደረጃ እሱን ማስወገድ ነው የሚፈልጉት። እሱን ከመንገዳቸው ዞር ካደረጉ ያለው ነገር በጣም ቀላል ይሆንባቸዋል። እዚህ ጋር አሁን እነሱን ያቃታቸውና ማሸነፍ ያቃታቸው በእጃቸው ማስገባት ያቃታቸው መድብልን ስለሆነ ነው። ባለፈው ዝናም በኤፍራታ በኩል እሱን ለመግደል፣ አሁን ደግሞ ማህሌት በቅድስት በኩል ምሳሌ የት እንዳለች እነግርሻለሁ አንቺ ደግሞ መድብልን ግደይልኝ ያልቻት ማለት ነው። እዚህ ጋር ግን ቅድስት ያንን ነገር አታደርግም። የፈለገ ነገር ቢሆን እዚህ ጋር መድብል የብሩክ ወንድም ስለሆነ አሁን ላይ እሱ እንደሚያስፈልጋት ታውቃለች። የፈለገ ነገር ቢሆን ራሱ እዛ ጋር ምሳሌ የአደራ ልጅ ነች ብትል ራሱ እዚህ ጋር መድብል ላይ እንደ የዚህ አይነት ነገር አታረግም። ባለፈው ኤፍራታ እንዳደረገችው ማለት ነው። ስለ ኤፍራታ ማንሳታችን ካልቀረ ኤፍራታ አሁን ላይ የሚያዋጣት ነገር አንድ ነገር መድብል ጋ መሄድ ብቻ ነው። እዚህ ጋር ማህሌት ጋ ከሆነ ሰዎቹ ራሱ ለሊት ገብቶ እንዳስፈራሯት ምናልባትም ከዚህ በኋላ እሷ ያለችበትን ቦታ ስለሚያውቁ መጥቶ የሆነ ጉዳት ሊያደርሱባት ስለሚችሉ እሷ አሁን የሚያዋጣት ቀጥ ብላ መድብል ያለበት ቦታ ሄዳ ከእሱ ጋር ብትሆን ይሻላል እንጂ ከዚህ በኋላ ከማህሌት ጋር ልሆን፣ ማህሌት ያክስቴ ልጅ ነች ታግዘኛለች፣ ያክስቴ ልጅ ሆና ደግሞ አሳልፋ እኔን አ አትሰጠኝም ብላ እሷን ማመን የለባትም ማለት ነው። ያው ማህሌት ለራሷም ስለምትፈራ ከሁሉም ነገር በላይ ዝና ስለሚያስፈራት ከዝናም በላይ ደግሞ ካሌም የሚባል ሰውዬ አለ እነሱን ከገደዋቸው እነሱን የሆነ ነገር ከዋሸዋቸው የሚለው ነገር ስለሚያስፈራት እዚህ ጋር በምንም ተአምር ከኤፍራታ ጋር አትሆንም። ኤፍራታን አሳልፋት እንደምትሰጣት ግልጽ ስለሆነ ኤፍራታውን የሚያዋጣት እዛ ንቅድስት ቤት መድብል ጋር ብትሆን ይሻላታል ማለት ነው። ሌላው ነገር ደግሞ የሉላ ነገር ነው። ሉላ በጣም ደስተኛ ሆና ነበር ዝና ተያያዘ የሚለው ነገር ከሰማች ቀን በኋላ ከዛ ቀን በኋላ ነፃ ወጥቻለሁ የጭንቀት ቀን የለም የሚለው ነገር በጣም አስደስቷት ነበር ቶሎ ብላ የፍቺ ወረቀት አዘጋጅታ እንደውም ዛሬ ሞገስ ይዞ ሄዶ እዚህ ወረቀት ላይ እንዲያስፈርመው የሚለው ነገር በጣም አጓግቷት በጠዋት ተነስታ ቁጭ ብላ ሞገስ እስኪነሳ ስትጠብቀው ነበር ግን ደግሞ በመሀል ይሄንን ነገር ሰማች የምሳሌ ነገር ከሰማች በኋላ ድጋሚ ደግሞ ሌላ ጭንቀት ውስጥ ገብታለች ማለት ነው ወደ በፊት ፍራቻችን ወደ በፊት መደበቃችን ተመልሰናል ብላ ከአሁኑ ስጋት ጀምሯታል ያው ከዚህ በኋላ ያለው ፈተና ከበፊቱ ከባድ እንደሚሆን እሷ ራሱ ገምታለች ማለት ነው። ዝና በፊትም ምንም ነገር ሳያደርጉት በእጃቸው ይዘው እንደዚህ ሳይደበድቡት ራሱ በዛ ልክ እንደነሱ ከባድ የሆነው አሁን ደግሞ አንድ ክፍል ውስጥ ወንበር ላይ አስሮት በዚህ ልክ ደም እያስተፉ እንደዚህ ሲደበድቡት ከዛ በኋላ ያለው የዝና ምላሽ ደግሞ በጣም ከባድ እንደሆነ ስለምታውቅ ሉላ አሁን ራሱ በጣም ፈርታለች ማለት ነው። ሞገስ ደግሞ በስተመጨረሻ ዝና ይለቀቅ በሚለው ሀሳብ የተስማማ ይመስላል። በተለይ ካሌብ ደውሎ ለለይቷ ምግብ ላይ መርዝ አድርገን ሰዎቹ እየወሰዱላት ነው፣ ወደ እሷ ክፍል እየሄዱ ነው፣ ምግቡ እሷ ጋር ከመድረሱ በፊት አምስት ደቂቃ ሰጥቻለሁ፣ በአምስት ደቂቃ ውስጥ ዝናን ካለቀቅ መዋች ነች የሚለው ነገር ከነገረው በኋላ እዚ ጋ ሞገስ በጣም ፈርቷል። ለህፃና ፈርቷል፣ ሰዎቹ እውነትም ይገላቷል የሚለው ነገር ስላሳሰበው ነው። እዚ ጋ መድብልን እንልቀቆ በቃ የፈለገ ነገር ቢሆን ህፃናው ከምትሞት ዝናን እንልቀቀው እያለ